እናቶችንና ህፃናትን ጤንነት ለመጠበቅ እየሰራ መሆኑን የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል አስታወቀ። ሆስፒታሉ የነፍሰ ጡር እናቶችን ጤንነት ለመጠበቅ ከማህፀን በር ካንሰር ምርመራ ጀምሮ የተለያዩ አገልግሎት ለነፍሰ ጡር እናቶች እየሰጠ እንደሚገኝም ገልጸዋል። አዲሱ ተስፋዬ ተጨማሪ አለው። በዓለም ላይ በየዓመቱ የሚከሰቱ የእናቶችና ህፃናት ሞት ዋናው ምክንያት ከእናቶች ጤና አጠባበቅ ጋር በተያያዘ በሚመጡ ችግሮች እንደሆነ ይነገራል። እናቶች እርግዝና ከተከሰተ ጊዜ ጀምሮ ወደ ጤና ተቋም ሄደው የእርግዝና ክትትልና ድጋፍ ማግኘት እንዳለባቸው የጤና ባለሙያዎች ይመክራሉ። እንደ አውሮፓውያን አቆጣጠር በ2019 በኢትዮጵያ ከተወለዱ 1 ሺህ ጨቅላ ሕፃናት መካከል 33 የሚሆኑት ሕፃናት ከወሊድ ጋር በሚያያዙ ችግሮች ይሞቱ እንደነበር መረጃዎች ያሳያሉ። ከ2023 ወዲህ በአውሮፓውያኑ አቆጣጠር የሕፃናት ሞት ወደ 26 ዝቅ ብሏል። ይህ የሚያሳየው ባለፉት ዓመታት የእናቶችንና የጨቅላ ሕፃናትን ሞት ለመቀነስ የተተገበሩ የጤና ፖሊሲዎች ውጤታማ መሆናቸውን ያመላክታሉ። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል የእናቶችንና ህፃናትን ጤንነት ለመጠበቅ እናቶች ከቅድመ ወሊድ ጀምረው የጤና አገልግሎት እንዲያገኙና በወሊድ ወቅት ጤናቸው ተጠብቀው በሆስፒታሉ እንዲወልዱ ሰፊ ተግባራትን እያከናወነ ይገኛል። እናቶች በጤና ተቋማት የእናቶችን ጤና አጠባበቅ አገልግሎትን ተግባራዊ ማድረጋቸው ለእናቶችና ህፃናት ጤንነት እድገት ያለው አስተዋጽኦ ከፍተኛ መሆኑን በሆስፒታሉ ያገኘናቸው ተገልጋዮች ገልጸዋል። እኔ ክትትል ሳደርግ አሁን ለሁለተኛ ጊዜ ነው። ሁለተኛ ልጅ ማለት ነው። ክትትል ያው በእንትኑ ነው፣ ወቅቱን ጠብቆ ነው። ከመጀመሪያ ጀምሮ ክትትል የማደርገው ዛሬ ሁለተኛ ልጅ ነው። የሚሰጠኝንም የምክር አገልግሎትም ሆነ የሚታዘዘውን አይረን ፎሊክም እንወስዳለን። ከስከታተል የቆየሁት ከባህር ዳር አዲስ ዓለም ጤና ጣቢያ ነው። ከሶስት ወር ጀምሬ እንደተከታተልኩኝ በየወሩ እንደምከታተል እና በየወሩ እየተከታተልኩ ሳለ ስምንት ወር ተኩል ከሆነ በኋላ ወደ ደብረ ታቦር ሪፈራል ሆስፒታል እንደመጣሁ፣ ደብረ ታቦር ሪፌራል ሆስፒታል እንደመጣሁ በስርዓት እንደተቀበሉኝ፣ በስርዓት እነሱም ተቀብለውኛል። ያስቸገሩ ነገር የለም። የመጀመሪያ ልጅ እንደመሆኑ አንጻርም ክትትል ስላደረኩኝ ምጡም አስቸጋሪ አልነበረም። በጣም አሪፍ ነው፣ ደስ ይላል። ሁሉም ሰው ግን የገጠሮች እናቶችም ክትትል ቢያደርጉ ጥሩ ነገር ነው። እኔ ለሁለተኛ ጊዜ ነው እዚህ የወለድኩትና በጣም ተመችቶኛል። በአጋጣሚ እኔ አሬች ነገቲቭ ስለሆንኩኝ ከመጀመሪያ እርግዝና ጊዜ ጀምሮ እስከ አራተኛው ወር ባለው ሰዓት ውስጥ የሁለቱም እርግዝና ጊዜ በጣም እቸገር ነበር እና ምንም ሳይሰለች ነው እንትን የሚሉኝ የነበረ ትሪት የሚያደርጉኝ የነበረ እንደዚህ ክትትላቸውም ደግሞ በጣም አሪፍ ነበር። አሁን በወሊድ ጊዜ ደግሞ ከበፊቱ የተሻለ የሆነ አዴ የተደረገ ነገር አለ። ማሽን እንደዚህ ቼክ ማድረጊያ ምናምን አዴ ያደረገው ነገር አለ እና ሆስፒታሉ እኔ በጣም ተመችቶኛል፣ በግሌ ማለት ነው። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል የእናቶችንና ሕጻናትን ጤንነት ለመጠበቅ እናቶች ከቅድመ ወሊድ እስከ ድህረ ወሊድ ያሉ አገልግሎት እንዲያገኙ እየሰራ እንደሚገኝ የሆስፒታሉ የእናቶችና ሕጻናት ክፍል አስተባባሪ አቶ ግርማ ጓዴ ተናግረዋል። በደብረ ታቦር ሆስፒታል በእናቶችና ሕጻናት ክፍል ውስጥ የሚሰጡ ሰርቪሶች አሉ። እንግዲህ ከሰርቪሶቹ መካከል አንደኛው የነፍሰ ጡር ክትትል ነው ወይም ደግሞ የእናቶች ክትትል ነው። ሌላው የቤተሰብ ምጣኔ ነው። የህፃናት ክትባት፣ የእናቶች ልዩ ድጋፍ፣ የማፀንጫፍ ካንሰር ምርመራ ክፍል እና ደግሞ የአልትራሳውንድ ክፍል እነዚህን ሰርቪስ እንሰጣለን። ወይም ደግሞ የእናቶች ድንገተኛ እነዚህን ሰርቪሶች እንግዲህ በእኛ ክፍል ውስጥ ወይም በኛ ዲፓርትመንት ስር ያሉ ናቸው። ሆስፒታሉ በቀን ከ75 እስከ መቶ ለሚሆኑ እናቶች ከእናቶችና ህፃናት ጤና አጠባበቅ ጋር በተያያዘ አገልግሎት እየሰጠ መሆኑን አቶ ግርማ ገልጸዋል። እንግዲህ የሚሰጠው ሰርቪስ ብዙ ነው። በአንድ ቀን ውስጥ የምናስተናግደው የነፍሰ ጡር ክትትል ከ75 እስከ 100 ነው፣ እናቶችን እናስተናግዳል። እንግዲህ በዚህ መካከል ምንድን ነው አዲስ ይኖራሉ፣ ከዚህ በፊት ተከታትለው የቆዩ ይኖራሉ። እነዚህ ሰርቪስ እንሰጣለን። ያ ማለት ምንድን ነው? ክትትል ብቻ ሳይሆን የአልትራሳውንድም በመጡ ጊዜ የአልትራሳውንድም በዛው እግር መንገዳቸውን ታይተው ነው የሚሄዱት።